ክቡር ጠቅላይ ሚኒስትር ዐቢይ አሕመድ ከቀዳማዊት እመቤት ዝናሽ ታያቸው እና ከልኡክ ቡድናቸው ጋር ላለፉት ሶስት ቀናት በሃኖይ ቪየትናም ኦፊሻላዊ ጉብኝት እያደረጉ ይገኛሉ። የመጡበት እንግዲህ ዋነኛው ዓላማ ከኦፊሳላዊ ጉብኝትም ባለፈ የፒፎርጂ ወይም ፓርትነርሺፕ ፎር ግሮት የሚባል ጉባኤ ላይ የመሪዎች ሌቭል ጉባኤ ላይ ለመሳተፍም ነው የተገኙት። አንደኛው ከኦፊሴላዊ ጉብኝቱ ጋር ተያይዞ በጣም የተለያዩ ውይይቶችን ከተለያዩ ከፍተኛ የሀገሪቱ አመራሮች ጋር እያደረጉ ያሉበት ቆይታ ነበረ። በተለይ ደግሞ ኢትዮጵያ ከቪየትናም ጋር ያላት የ ሀምሳ አመት ዲፕሎማቲክ ግንኙነት የመጀመሪያው መሪ ናቸው ከኢትዮጵያ ወደ ቪየትናም ያቀልሙት እና ከዚህ ጋር ተያይዞ የተለያዩ ከፍተኛ አመራሮች ጋር የበለጠ ግንኙነቱን ለማጠናከር ውይይቶችን አድርገዋል። ጠቅላይ ሚኒስትሩ የቬይትናም ብሔራዊ ቤተ መንግስት፣ ሰፋ ያለና ደመቅ ያለ አቀባበል አድርገውላቸው ነበረ። ከዛ ጋር ግን ተያይዞ የሁለትዮሽ ውይይት አድርገዋል። በሁለትዮሽ ውይይቱ ላይ ዘርፈ ብዙ ጉዳዮችን አንስተዋል። አንደኛ በሁለቱ ሀገራት መካከል ያለውን ትስስር በምን መልኩ ማጠናከር እንዳለባቸው። እንደሚታወቀው ቬይትናም በጣም የምታወቀው መዋለ ንዋይን በመሳብ ነው። ኢንዱስትሪ ዘርፍ ላይ፣ በግብርና ዘርፍ ላይ የነበረችበት አውድ እና አሁን ያለችበት አውድ ወደ መካከለኛ ገቢ ሀገራት የገፋትና የመንሰራራት ዘመን የራሳቸውን ያሳለፉ እንደመሆናቸው እኛ ደግሞ እንደ ኢትዮጵያውያን ባለፉት ጥቂት ዓመታት ውስጥ ብዙ ዓላማ ሰንቀን ጠቅላይ ሚኒስትሩ እያንቀሳቀሱ ያሏቸው በጣም ብዙ ኢኒሽቲቮችም አሉ። በተለይ በማክሮ ኢኮኖሚ፣ በኢንቨስትመንት፣ በግብርና መስኮች ብዙ ነገሮችን ለማሻሻል እየተጣረበት ባለ ጊዜ ውስጥ ከቪየትናም ጋር እነሱ የሄዱበትን ሂደትና ልምዶች ለመቅሰም አውድ የፈጠረ ጠቃሚ ውይይቶችና የልምድ ልውውጦችም ነበሩ። ከዚህ ጋር ተያይዘው እንግዲህ ሌላኛውም ውይይት ያደረጉት የነበረው ከቪየትናም ኮሚኒስት ፓርቲ ፕሬዚደንት ጋር ነው። ከቪየትናም ራሱ ፕሬዚደንት ጋር ውይይት አድርገዋል። አራተኛውም ደግሞ የከፍተኛ አመራር ውይይት ያደረጉት የነበረው ከብሔራዊ ምክር ቤቱ ፕሬዚደንት ጋር ነበረ። ስለዚህ በተለያየ ደረጃ ሁሉም ጋር በሚደረግበት ሰዓት የሚያንጸባርቋቸው የነበሩት ፍላጎቶች ከኢትዮጵያ ጋር ያለውን ግንኙነት አሁን ማጠናከር አለብን፣ ጥሩ መደላድል ተፈጥሮልናል ና አሁን ደግሞ በሁለቱ ሀገራት መሀል ያለውን ትስስር በመጠቀም አንደኛ የሕዝብ ብዛታችን የቪየትናም ከመቶ ሚሊዮን ሕዝብ በላይ ያላት ወጣቶች ናቸው። ከዚህ በፊትም የነበራቸው ከቀኝ ግዛት የመውጣትና ራስን የመቻል ትግሎች ከተረጂነት ራሳችን ለማላቀቅ የሄድንበት ያሉትን እርምጃዎች በጣም ብዙ የሚያስተሳስሩን ነገሮች አሉ። በተለይ ደግሞ ቪየትናም በምግብ ራስን ለመቻል ያደረገችውን ሂደት በሩዝ በተለይና በፍራፍሬ በተለያዩ ምርቶች ራሳቸውን አጠናክረው እየሄዱበት ያለበት ሂደትም ስላለ ኢትዮጵያ በጣም ብዙ ልምዶች መቅሰም እንደምትችል፣ በማዕድን፣ በማኒፋክቸሪንግ፣ በኢንዱስትሪዎች ለመልማት እነዚህን ልምዶች በምን መልኩ ልንማማር እንችላለን፣ የቪየትናም ኢንቨስተሮች ደግሞ መጥተው ኢትዮጵያ ላይ መዋለ ንዋይ እንዲያፈሱ ምን አይነት ምቹ ሁኔታዎች መፍጠር እንደሚቻል የተነጋገሩባቸው የተለያዩ መድረኮች ናቸው። ከሪፎርሞችም ጋር ተያይዞ ቬይትናምም ራሱ ባለፉት ዓመታት ከቅኝ ግዛት ውስጥ ከወጣች በኋላ በጣም ብዙ ሪፎርሞችን እያደረገች የቆየች ሀገር እንደመሆኗ በተለይ ደግሞ በፓርቲው መማከኝነት ጠንካራ እና ቀጣይነት ያለው ሀገረ መንግስት የገረባች ሀገር እንደመሆኗ እኛም ደግሞ አሁን ያለንበትን ሁኔታ ከዛ ጋር እያጣጣምን ብዙ ልንማራቸው የምንችልባቸው እና ከሁለቱ ፓርቲዎች መካከል ያለውንም ግንኙነት ለማጠናከር እንደሚያስፈልግ ጠቅላይ ሚኒስትሩ ባሉበት እነዚህ ጉዳዮች የተነሱበት ነበረ። ጠቅላይ ሚኒስትሩም ደግሞ የበለጠ ኢትዮጵያም እየገፋችበት ባለቻቸው መድረኮች ደግሞ ማልቲላተራል ፕላትፎርሞች ላይ አብረው ተሳስረው መስራት የሚችሉባቸውን ጉዳዮች ላይም ተነጋግረዋል። ሌላኛው እንግዲህ ከኦፊሴላዊ ጉብኝታቸው ጋር ተያይዞ ያለው የተለያዩ ጉብኝቶች አድርገዋል። በቪየትናም ጀግኖች መታሰቢያ እና ሰማዕታት ሀውልት ላይ እንዲሁም ደግሞ የቪየትናም ከቅኝ ግዛት ያስወጧቸው እና አሁን ላሉበት ሁኔታ ጥሩ መደላደል የፈጠሩላቸው የቀድሞ መሪያቸው ሆቺሚን መቃብር ቦታ ላይ የአበባ ጉንጉን አሳርፈዋል። ሁለተኛው ከጉብኝት ጋር ተያይዞ ደግሞ ቶዮ ሶላር የሚባል የቪየትናም ኢንዱስትሪ ፓርክ ውስጥ ለውጭ ሀገር ኤክስፖርት የሚቀርብ ሶላር ፓነሎች የሚያመርት ኩባንያ፣ እሱንም ጉብኝት ተደርጎ ነበረ። ይሄኛው እንግዲህ ለየት የሚያደርገው ክቡር ጠቅላይ ሚኒስትሩም እንደተናገሩት የነበረው ይህ ኩባንያ ራሱ አሁን ኢትዮጵያ ላይ ላለፉት ጥቂት ወራቶች ውስጥ በሀዋሳ ኢንዱስትሪ ፓርክ ውስጥ ተገኝቶ እነሱም ይህንን ምርት ለማቅረብ እየተሯሯጡ ያሉበት ሰዓት ላይ ስለሆነ ሶላር ፓነል ማምረት ውጪ ደግሞ ኃይል ማመንጨት ላይ እንዲተሳተፉ ጥሪ ያቀርበውላቸል ጠቅላይ ሚኒስትር። ሶስተኛው ጠቅላይ ሚኒስትሩ ከልኡክ ቡድናቸው ጋር ያደረጉት ጉብኝት የነበረው እንግዲህ የሃኖይ ስማርት ሲቲ ፕሮጀክቶች ላይ ማለት ነው። እንግዲህ እንደሚታወቀው የኢትዮጵያ በጠቅላይ ሚኒስትሩ አቅጣጫ ሰጪነት ከአዲስ አበባ ውጭ ሁሉ በተለያዩ ከተማዎች የኮሪዶር ፕሮጀክቶች እያንቀሳቀስና ያለ ነው። ስለዚህ ከእሱ ጋር ደግሞ ተያይዞ እንደዚህ አይነት ጉብኝቶች በሌላ ሀገራት የሚፈጥሩልን አውድ ምንድን ነው? እኛ ጋር እያደረግናቸው ያሉትን ነገሮች ለመለካት ምቹ ሁኔታ ይፈጥርልናል። መማር ያለብንን ነገር መቅሰም ያለብን ነገር ለመቅሰምና ና በራሳችን ነባራዊ ሁኔታ እያንጸባረቅ ነው መስራት የምንችላቸውን ነገሮች እንድናይ እድሉን ይፈጥርልናል። ስለዚህ እዚህም የነበራቸው ቆይታ ክቡር ጠቅላይ ሚኒስትር በአንድ ሺህ ሄክታር መሬት ላይ በሶስት ሎት ወይም የተለያየ ቦታዎች ላይ የተቀናጀ የመኖሪያ መንደር ስማርት ሲቲ ወይም ሲቲዝ ኦፍ ደ ፊውቸር ብለው የፈጠሯቸዋሉ ና እዛ ላይ ሆስፒታሎች፣ ትምህርት ቤቶች፣ መኖሪያ ቤቶች፣ ሱቆች ተቀናጅተው ንጹህ በሆነ ማራኪ በሆነ መልኩ እንዴት መስራት እንደሚቻልና እንዴት መፍጠር እንደሚቻል አንድም እያየነው ነበር። ከእነዚህ ጉብኝት ውስጥ ሁለተኛው እንግዲህ ክቡር ጠቅላይ ሚኒስትር ያመጣቸው ዋነኛው ጉዳይ ነበረው፣ ቅድም እንዳልኩት የፒፎርጂ ወይም ፓርትነርሽፕ ፎር ግሪን ግሮት የሚል መድረክ ነው የመሪዎች ጉባኤ። እዚህ እንግዲህ ኢትዮጵያ የዚህ ፓርትነርሽፕ አባል ሀገር ናት። ከቪየትናምም ጋር ተያይዞ ሌሎችም ሀገር እንዲሁም ደቡብ ኮሪያ የምትገኝበትም እንደመሆኑ በየሁለት አመቱ ሚ የሚካሄድ መድረክ ነው እና ይሄ መድረክ እንግዲህ ንግድ ማህበረሰቡ ከሲቪል ሶሳይቲ እና ከመንግስት ጋር አንድ መድረክ ፈጥሮ በተለይ ከዘላቂ የልማት ግቦች ጋር እና ከፓሪስ ወይም ይሄ የክላይሜት አጀንዳ ከምንለው ጋር በምን መልኩ ልንሰራ እንችላለን የሚል እነዚህን ባለጉዳዮች አንድ ላይ የሚያመጣ መድረክ ነው እና የተለያዩ ኢንቨስትመንቶች በተለይ በስሞል ስኬልም ቢሆኑ በአነስተኛ ላይ የሆኑ እነዚህን ግቦች ለማሳካት ከቢዝነሶች ጋር የሚደረጉ ጥረቶችን የምናይበት አንድ መድረክ ነው። ኮሚትመንቶችም የገባ ናቸውን በዓለም አቀፍ ደረጃ ላይ እነሱም ፕራክቲካሊ እንዴት መተግበር ይቻላል ተብሎ የሚፈተሽበት መድረክ እንደመሆኑ ኢትዮጵያ እዚህ መድረክ ላይ እንግዲህ በፈረንጆቹ እንደ አውሮፓውያን አቆጣጠር ከ2018 ጀምሮ የምትሳተፍበት መድረክ ነው። አሁንም ደግሞ ክቡር ጠቅላይ ሚኒስትሩ መክፈቻ ንግግር አድርገው ነበር። እዚያ መክፈቻ ንግግር ላይም አስተሳስበት የሰጧቸው ሶስት ጉዳዮች ነበረው። አንደኛው ያው የዓለም አቀፍ የክላይመት ፋይናንስ ጉድለት አለበት። ተግባራዊ ለማድረግ የገባናቸውን እንደ ዓለም አቀፍ ማህበረሰብ የገባናቸውን ስምምነቶች ተግባራዊ ለማድረግ በትሪሊዮን ዶላር ክፍተት አለው። ለዛ ክፍተት ደግሞ እነዚህን ተግባራዊ የምናደርጋቸውን አክሽኖች ለመውሰድ ያን ጉድለት መሟላት አለበት የሚል ትልቅ አጀንዳ ነው ያለው። ከዚህ ጋር ተያይዞ ይህንንም ጉዳይ እንደገና ጠቅላይ ሚኒስትሩ አጽንኦት ሰጥተውታል። ፋይናንስ ያስፈልጋል። ይህንን ክፍተት ለመሙላት እዛ ላይ በደንብ መሰራት አለበት የሚል ነው። ሁለተኛው ደግሞ ለአፍሪካ ሀገር ላይ ያለውን የኤነርጂ ኢንቨስትመንት ወይም አለናዊ ክፍተት እሱ ላይ መሙላት አለበት። ኢትዮጵያ በተለይ ደግሞ ታዳሽ ኃይል የምታመነጭ ቀዳሚ ሀገር እንደመሆኗ እዚህ ላይ ያሉ ኢንቨስትመንቶች የበለጠ ሊያበረታቱ ይገባልና ሀገሩ ላይ ራሱ ይሄ መንጸባረቅ አለበት የሚለው ያነሱት ሀሳብ ነበረ። በሶስተኛው ደግሞ እነዚህ ፋይናንስ የሚደረጉት ነገሮች ወይም አቅም የሚፈጠርላቸው ጉዳዮች አንደኛው ሀገር በቀል ለሆኑ ልክ እንደ አረንጓዴ አሻራ ያሉ ከክላይመት ጋር ተያይዞ ያሉ ጉዳዮችን ፋይናንስ ለማድረግ በተለይ ደግሞ ሰፖርት መደረግ ያለበትም ድጋፍ መደረግ ያለበትም የሀገር በቀል ኢኒሽቲቮች ላይ መሆን እንዳለበትም እሱ አጽኖት ሰጥተው ነበረ። በመጨረሻም እንግዲህ ክቡር ጠቅላይ ሚኒስትር የመዝጊያው ላይም ንግግር አድርገዋል። እዚያ መዝጊያው ንግግር ላይም ያያቸውን ነገሮች በኮንፈረንሱ ላይ በተለይ ጀማሪ ኩባንያዎች በነዚህ መስኮች ላይ ተሰማርተው እየታገዙ ያሉትንም በኤግዚቢሽን መልክም የእኛም ራሳችን ኢትዮጵያውያን የተሳተፉበትም ኤግዚቢሽን ስለነበረ ከሱ ጋር ተያይዞ ይሄ መድረክ ለነዚህም ጠቃሚ አይነት አውድ እንደፈጠረ እሱንም አንስተዋል በንግግራቸው። በተለይ ደግሞ አሁን ኢትዮጵያ የሚቀጥለውን የፓርትነርሺፕ ፎር ግሮት ጉባኤ በአዲስ አበባ የምታስተናግድ እንደመሆኑ ተሳታፊዎቹንም እና ታዳሚዎቹንም እዛ ውስጥ እንዳለ ወደ ኢትዮጵያ መጥተው እንዲሳተፉ ቀጥለው የአምስተኛውን የፓርትነርሽፕ ፎር ግሮት ጉባኤ ላይ እዛ ላይ እንዲሳተፉ ጥሪያቸውን አቅርበዋል። በዚህ መልኩ የክቡር ጠቅላይ ሚኒስትር ዐቢይ አሕመድ የሶስት ቀን የሃኖይ ቬይትናም ቆይታ ተገባዷል።